ምሳምስ ሜካፕ ላይ ለቃ በጣም ጎበዝ በጣም እኔ ጽፌ ላታለው ያልመለሰችልኝ እሷ ነች፣ እና በጣም አኩርፊያት ነበር። በቃ ታርቀናል። ኤኒቲንግ ከጎኗ ነኝ። ሁሉንም ስ ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ

ብቻ አም ፕራውድ ኦፍ ዩ። እግዚአብሔር አለ ሁሌም። እሺ በህይወትሽ ሁሌም እግዚአብሔርን ካስቀደምሽ አንደኛ ነሽ፣ አሁንም አንደኛ ነሽ። ደግሞ ይበልጥ እግዚአብሔርን ከፊትሽ ካረግሽው ደግሞ ጥሎ የማይጠላ አምላክ አይደለ ያለው። እኛ በጣም ትልቅ ቦታ ተጠብቅሻለሁ እኛን ሁላ በልጠሽ ሌላ ታሪክ አለ እና እንኳን ደስ አለሽ። አዱን እግዚአብሔር ያክብር እና አመሰግናለን። አንተ ነው በጣም እናመሰግናለን። እውዬ ቀረፃ ቆርጬ ነው እንጂ አብሬያችሁ ብሁል ደስ ይለኝ ነበረ። ደስ ይለኛል። እወድሻለሽ። ይቅናሽ አለው። ኤኒ ታይም አለው። ደውሉልኝ